የታመመችው ያበደችው የነቀለችው ሄዳ ከተመለሰች ለቀቀች የተባለችው የአረብ ሀገሯ ሴት እሷ ሴት እንዴት እንዳለፈች ታውቂያለሽ? ቃላትን አውጥተሽ ከቶስ ስወረውሪ ከዚህ ከምላስሽ ስቲ ደግመሽ ደጋግመሽ ሄዳ መጣች አረብ ሀገር እረ አበደች ከማለትሽ በፊት ከቶ ለማውራት ከመፍጠንሽ በፊት በምላስሽ ሳትመርጭ ለመወርወር እንደ ጩቤ ለመውጋትና ብሎም ለማድማት ከመፍጠንሽ በፊት አዳምጭ። አሁን የምልሽ ከዚህ ቀጥዬ፣ አንቺ በእህትሽ ላይ ቁጭ ብለሽ ከጓደኞች ጋር የምታሳልቂ አንቺ ሴት ወይም አንተ ወንድም አዳምጥ፣ ሁለታችሁም አዳምጡኝ። ይቺ አረብ ሀገር ያለችው እህትሽ አበደች፣ ነቀለች፣ ጸለለች ሌላም ሌላ ተብሎ ስም ቢወጣላት ከቶ የማትወድቅ ያንቺ ቃላትና የአንቺ አሉባልታ የማይሰብራት መሆኗን በዚህ ወቂ በደንብ አዳምጭ። ትናንት በነበረች ጊዜ በአረብ አገሩ ላይ ሲቸግርሽ እኔ እህትሽ እየሰራው አንቺ ለምን ትቸገሪ ብላ እያነሳች ከቶ ብሩን ስትልክልሽ ስትለብሽ ስታምሪ ስትሽቀረቀሪ አረብ ሀገር ያለችው እህቴ ብር ላክችልኝ እያልሽ ስታውሪ ነበር። ዛሬ አረብ ሀገር ሄዳ ከመጣች ወዲህ ነቀለች፣ አበደች፣ ጨለለች እያልሽ ብደረድሪ አላት ላይ ሰብራት ብሎም ላይ ጥላት ጠንክራ የወጣች ልክ እንደ ወርቅ ተፈትና ያለፈች ሴት መሆኑ ጭራሽ እንዳረሽ አዳምጪ። ቁጭ ብለሽ እናትሽ ቤት ሶፋ ላይ እግርሽን ዘርግተሽ ስክሮል ከላይ እታች እንደማድረግ ስልክ ላይ ቀላል አይመስልሽ። በሰው ሀገር ሰርቶ ከሰው ጋር ተግባብቶ ከማያውቁት ሰዎች ጋር በማያውቁት ሀገር ላይ በማያውቁት ቤት ውስጥ ተቻችኖ ኖሮ ሰርቶ መመለስ ጥንካሬ፣ ትዕግስት፣ ጀግንነት፣ ትልቅ ቻይነት ይጠይቃል። አየሽ አንዳንድ ጊዜ ስቲ ቃላትን እያወጣሽ ስትወረውሪ ባለማገናዘብሽ የተነሳ ታጫታለሽ። እችን ጠንካራ እህትሽን ብቲ ያበደች ናት የአረብ ሀገር ሴት እያልሽ ከቶ ብትወረውሪ፣ ዛሬም ልድገምልሽ በደንብ አዳምጪ። የአንቺ ቃላቶች ኃይል የሚኖራቸው ከቶ እሷ ላይ ተጽዕኖ የሚያሳድሩት እሷ ስትቀበል እኔ ነኝ እብድ ብላ አክሴፕት ስታደርግ ነው እንጂ አንቺ ወይም ጓደኞሽ ከቶ ስላላችሁ የአረብ ሀገር ሴት እሷኮ እብድ ናት፣ ሄዳ ከመጣችሁ ዲ ነቀለች፣ ጠሽ ሆነች የሚለው ቃላቶች ከቶ አይሰብራትም። በደንብ አዳምጭኝ ምሳሌ ስጭኝ ካልሽ እነዚህ ምሳሌ ለአንቺ መረጃ ናቸው። ዱባይ ከነበረች ስትመጣ ወደ ሀገር